ለሁ ኩን ፈየኩን ከዚያም ለእርሱ ሰው ሁን አለው ሰው ሆነ ይላል። አላህ ሱብሃነሁ ወተዓላ መልእክቱን በተለያየ ታምራዊ መንገዶች ይገልጻል። የዒሳ ዓለይሂ ሰላም ነቢይ መሆኑን፣ መልእክተኛ መሆኑን፣ ሰው መሆኑን በተለያዩ የቁርአን ክፍሎች ከነገረም በኋላ ፍጡር መሆኑንም ነግሮናል። ያንን ካስተላለፈበት መንገድ አንዱ ሱረቱ አሊ ዕምራን ምዕራፍ 3 ቁጥር 59 ነው። የዒሳ ምሳሌ እንደ አደም ቢጤ ነው ይላል። ይህንን ይዘን እስኪ ሞር እናስተንት ነው ዒሳ ልክ እንደ አደም ነው። አደም ዓለይህ ሰላም በቁርአን ላይ 25 ጊዜ ተጠቅሷል። በሚገርም ሁኔታ ዒሳ ዓለይህ ሰላምም በቁርአን ላይ 25 ጊዜ ተጠቅሷል። በዒሳ ዓለይህ ሰላም እናት ስም የተሰየመው በሱረቱል መርየም ሁለቱም አንድ አንድ ጊዜ ተጠቅሰዋል። ከሱረቱ አልበቀራ ጀምረን እስከዚህኛው ሱራ ድረስ የተጠቀሱበትን አንቀጾች ብንቆጥራቸው በሚገርምና በሚደንቅ ሁኔታ 19 ናቸው። ሱረቱ አልመርየም ላይ ያለው 19ኛው አንቀጽ ነው። ሱራው ደግሞ 19ኛ ሱራ ነው። አላሁ አክበር። ታዲያ ይሄ መገጣጠም ነው ማለት እንችላለን? አደም ዓለይሂ ሰላም 58ኛው አንቀጽ ላይ ሲጠቀስ ዒሳ ዓለይሂ ሰላም ደግሞ 34ኛው አንቀጽ ላይ ተጠቅሷል። ከ34ኛው እስከ 58 ስምንተኛው ያሉትን የአንቀጽ ብዛቶች ብንቆጥር 25 ናቸው። ሱብሃነላህ። አላህ መልእክቱን በተለያየ ተአምራዊ መንገድ ይገልጻል። እስካሁን አጋጣሚ ነው ያላችሁ አላችሁ። አጋጣሚ ከስንት አንድ የሚከሰት እንጂ ሚደጋገም አይደለም። እስኪ ሁለቱም አንድ ላይ የተጠቀሱበትን ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 59 እንመልከተው። ከሱረቱል በቃራ ጀምረን የተጠቀሱበትን አንቀጾች ስንቆጥር የሁለቱም ሱረቱ አሊ ምራን ላይ ያለው ሰባተኛ ሰባተኛ አንቀጻቸው ነው። ዒሳ ልክ እንደ አደም ቢጤ ነው። በመጀመሪያዎቹ ሰባት ቃላት ውስጥ ሁለቱም ተጠቅሰዋል። ያ ብቻ አይደለም። ዒሳ የሚለው አራት ፊደላትን ሲይዝ አደም የሚለው ደግሞ ሶስት ፊደላትን ይዟል በድምሩ ሰባት ፊደላት ይዘዋል ማለት ነው። ታዲያ የሰባት ቁጥር ነገር አጋጣሚ ነው እንዴ? ሁለቱም የተጠቀሱባቸው አንቀጾች 49 ሲሆኑ በ49 አንቀጾች ውስጥ 50 ጊዜ ተጠቅሰዋል። 49 ማለት ደግሞ ሰባት ሲባዛ በሰባት ማለት ነው። ሱብሃንአላህ። ይሄ ብቻ አይደለም። ታምራቱ በዚያ ያበቃ በዚሁ ሱረቱ ዓሊ ምራን ምዕራፍ 3 ቁጥር 59 ላይ 15 ቃላት ሲኖሩ ለሁለት ስንከፍላቸው ሰባት ሰባት ይደርሳሉ ማለት ነው። መሀል አንድ ቃል ይቀራል። ምን የሚለው ቃል? ከለቀሁ ፈጠረው የሚለው ቃል። አላህ ስብሓነ ወተዓላ ዒሳ ዓለይሂ ሰላም ፍጡር መሆኑን በእንደዚህ አይነት መልኩ አመላክተናል። ይሄ ብቻ አይደለም። ፊደላቱ እንመልከት እስኪ። ይሄ አንቀጽ 47 ፊደላት አሉት። አሁንም ለሁለት ብንከፍለው 23 23 ይደርሳል የሰው ልጅ የክሮሞዞም መጠን ማለት ነው አላሁ አክበር ኢሳ አለይሂ ሰላም ሰው መሆኑን በእንደዚህ አይነት መልኩ አመላክቶናል ለሁለት ስንከፍለው መሃል ላይ የምትቀሯ ኻ ምትለዋ ፊደል አልፋቤቲክ ኦርደሯን ብንመለከት ሰባተኛ ላይ ትገኛለች ታዲያ አሁንም ሰባት ቁጥር የአጋጣሚ ጉዳይ ነው እያላችሁ ነው በሚገርምና በሚደንቅ ሁኔታ ይሄ አንቀጽ 15 ቃላት የያዘና 47 ፊደላትን የያዘ ብቸኛ አንቀጽ ነው። ተመሳሳይ 15 ቃላትና 47 ፊደላት የያዘ ብቸኛ ሱራ አለ። ይህም ሱራ ሱረቱል ኢኽላስ ምዕራፍ 112 ነው። አላህ በዚህ ሱራ ላይ ምን የሚል መልእክት አስተላልፎልናል? በል እሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም፣ አልተወለደም እሱን የሚመስል አንድም እንኳን የለም። ሱብሃነላህ። ዒሳ ፍጡር መሆኑን፣ አላህ ብቸኛ አምላክ መሆኑን ለሚያስተነትኑ ሰዎች በዚህ መልኩ መልእክቱን ሰጥቶናል። ታዲያ መልእክቱ መቀበል የለብንም?